የኢትዮጵያና የጣሊያን የሁለትዮሽ የዲፕሎማሲ ግንኙነት ከምንጊዜውም በበለጠ ጥሩ ቁመና ላይ የሚገኝ ነው። በሁለትዮሽና በባለ ብዙ ወገን ዲፕሎማሲያዊ ግንኙነት ላይ የተመሰረተው የኢትዮ ጣሊያን ግንኙነት አሁን ላይ በሁለቱ ሀገራት መሪዎች ጥሩ ግንኙነት ወደ ላቀ ደረጃ ተሸጋግሯል። በተለይ የኢፍድ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሩት የላቀ ዲፕሎማሲ ስራ በኢትዮጵያ ለመጀመሪያ ጊዜ የተሰራችውንና በጣሊያን የነበረችውን የፀሐይ አውሮፕላን እስከ ማስመለስ የደረሰም የዲፕሎማሲ ስኬት አላቸው። ከዚያ ሲሻገርም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ ስልጣን ከመጡ በአጭር ጊዜ በተለያዩ ወቅቶች ኢትዮጵያን እንዲጎበኙና የሁለቱ ሀገራት ዲፕሎማሲያዊ እድገት እንዲሻሻል ማድረግ እንደተቻለም በጣሊያን የኢትዮጵያ ባለሙሉ ስልጣን አምባሳደር ለፋና ቴሌቪዥን ገልጸዋል። በኢኮኖሚም በማህበራዊ እና ፖለቲካልም ጥሩ ግንኙነት ነው ያለን። ይሄ የሚታየው የመሪዎች ጉብኝት ነው። ክብርት ጠቅላይ ሚኒስተር ሜሎኒ የጣሊያን ጠቅላይ ሚኒስተር ኢትዮጵያን ባለፉት አመታት ከሶስት ጊዜ በላይ ነው የጎበኙት። ክቡር ጠቅላይ ሚኒስተራችንም ጉብኝት አካሂዷል። ይሄ የመሪዎች ጉብኝት የሁለቱ አገራት የጋራ ተጠቃሚነትን የሚያሳይ ነው። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት አሁን ላይ ወደ ላቀ ደረጃ የተሸጋገረ ሲሆን በተለይ በርከት ያሉ የጣሊያን ኩባንያዎች በኢትዮጵያ እንዲሰሩ ማድረግ ተችሏል። በዚህም ሁለቱ ሀገራት የኢኮኖሚ ዲፕሎማሲ ስኬት ላይ የደረሱ ሲሆን በመሰረተ ልማት ግንባታ፣ በኢንዱስትሪና፣ በተሽከርካሪ ምርት፣ በጨርቃጨርቅና የቆዳ ውጤቶች እንዲሁም በቡናና የግብርና ውጤቶች ላይ ኢትዮጵያና ጣሊያን በቅንጅት የሚሰሩባቸው መስኮች ናቸው። የኢትዮጵያ እድገትም ተሰሚነቷንና ዲፕሎማሲያዊ ግንኙነቷን ከፍ እያደረገላት ይገኛል። በጋራ በምንሰራቸው ስራዎች ላይ የመደጋገፍ አብሮ የመስራት እና በተለይ ደግሞ ኢትዮጵያ አሁን እየሰራች ያለው ምሳሌነት የልማት ምሳሌነት ጣሊያን መንግስት በጣም ደስተኛ ነው። ስለዚህ የጣሊያን ዝምድና ብቻ አይደለም የምናየው በአውሮፓያን ዩኒየን ውስጥ ያለን ውክልናችን ያለን ድምጻችን ራሱ ምን ይመስላል ብሎ ማየትን ያስፈልጋል። የሀገራችን ለውጥና እድገት ውስጥ ኢትዮጵያ ከፍ ብላ የምትታይበት ዘመን ላይ ስለሆነ ሁሉም ኢትዮጵያን መጎብኘት ይፈልጋል፣ ሁሉም ኢትዮጵያ ለዝምድና ይፈልጋል። ለውጥ ሊመጣ የቻለው በአገር ቤት በተለወጠው ስራ ነው እንጂ ትላንትናም እኮ ነበረች ኢትዮጵያ። የትላንትና ኢትዮጵያ እኮ ስንዴ የሚሰፈርላት ለድሃ ምሳሌ ሆና እንኳን ዲክሽነሪ ላይ ተቀመጠችበት ሁኔታ ነው ያለው። በተለይ የለውጡ መንግስት በኢትዮጵያ ውስጥ ያመጣው ለውጥ በዓለም አቀፍ የዲፕሎማሲ መድረክ ላይ የሀገራችንን ተሰሚነት ከፍ ማድረግ ችሏል። የኢትዮ ጣሊያን የዲፕሎማሲ ግንኙነትም ወደ ላቀ ደረጃ ከመሸጋገር ባለፈ በቃጣናው ያሉ ሀገራት በኢትዮጵያ ቆንስላ ጽሕፈት ቤት እንዲከፍቱ በማድረግ ጭምር ምክንያት እንደሆናቸው አምባሳደር ደንቢቱ ያነሳሉ። አሁን እኔ ከሚከታተላቸው አገራት ባለፉት ሶስት ዓመታት ብቻ ስድስት ሀገራት ነው ኤምባሲ የከፈተው ኢትዮጵያ ላይ። ለምንድን ነው? ኢትዮጵያ ለአፍሪካ ሴንተር ናት። የአፍሪካ ህብረት ሄድኳርተር ኢትዮጵያ በመኖሩ እዛ ሰው መሄድ ይፈልጋል። እዛ አፍሪካን ሁሉ አገኛለሁ ይላል። ሁለተኛ፣ ያደገች ከተማ ናትና የኢኮኖሚ ትስስራቸውን ማጠናከር ይፈልጋሉ። ብዙ ባለ ሀብቶች አሁን በየጊዜው ኢትዮጵያን ይጎበኛሉ፣ ሄዶ ያያሉ። የለማች ሀገር መሆኗን የሰው ኃይል የተማረና ወጣት የሰው ኃይል መኖሩ ከዚህ አንጻር የውጭ ባለ ሀብቶች ኢትዮጵያን በጣም ነው የሚፈልጓት ማለት ነው። አሁን ኢትዮጵያ በኢኮኖሚው መስክ እያስመዘገበች የምትገኘው እምርታዊ እድገት ከጣሊያን መንግስት ጋር ብቻ ያላትን ግንኙነት ከማሳደግና ከማሻሻል ባለፈ በአጠቃላይ ከተለያዩ የአውሮፓ ሀገራት ጋር የሚኖራትንም ግንኙነት የሚያሻሽል እና የሚያለቅ ነው። ከጣሊያን ብቻ ጋር ያለው ለውጥ ብቻ ሳይሆን እንዴት ነው የሚያዩት? አውሮፓውያን አሁን ብለን ማየቱ መልካም ነው። ኢትዮጵያ ከፍ እያለች ነው፣ እየለማች ነው፣ እያደገች ነው ወይስ የትላንትናው ነው ቢባል፣ በየመድረኩ ያለው ምስክር ነው። የብራዚሉ ፕሬዚዳንት ክብር ሉላ ያሉት እንደ ኢትዮጵያ ያለች ሀገር ብሎ ነው ሜንሽን ያደረጉት የፋኦ ዳይሬክተር ጀነራሉ ሂዱና ኢትዮጵያን ጎብኟት ክሊንና አረንጓዴና ብራይት ናት ብሎ ያነሳሉ። ስለዚህ ኢትዮጵያን ሁሉም የሚመኛት ለኑሮ ምቹ ናት በሚል ነው። እንዲሁም ኢትዮጵያ ያላት እምቅ የተፈጥሮ ሀብትም ሆነ የሰው ኃይል የውጭ ባለሀብት እንዲመርጣትና እንዲያለሙ በማድረግ የሀገራችንን የዲፕሎማሲ ግንኙነት ለማሻሻል ሁነኛ ሚና ይጫወታል። ንጹሕ የሆነ ሃይድሮ ፓወር መኖሩ ሌላ ኢትዮጵያን ተመራጭ ያደርጋል። የተማረ ወጣት የሰው ኃይል መኖሩ ኢትዮጵያን ተመራጭ ያደርጋል ስለዚህ ባለሀብት ወደ ኢትዮጵያ ለመሄድ ሲያስብ ሁለት ነገር ነው የሚያስበው አንዱ ሰርቻ አተርፋለሁ ወይ ነው ሁለተኛ የሰው ኃይልን ከየት አመጣለሁ ብሎ ያስባል ስለዚህ ገበያ ስንዴት ነው ብሎ ያስባል ከመቶ 20 ሚሊዮን በላይ ህዝብ ያላት ኢትዮጵያ የውስጥ ገበያ ሌላ እድል ነው የወጣት ኃይሉ እዛው የተማረ የወጣት ኃይል በአገር ቤት መገኘቱ አንድ ተስፋ ነው።